ተሳድቦ ሰው ነው ያሰድባል። እየዛተች ነው። ጭራሽ ከብሔር ብሔረሰቦች ጋር ሊያገናኘችኝ ስንት የሚወደኝ የሚያከብር ስንት ብሔር ብሔረሰብ አለና ልጅ አይደለሁም አውቃለሁ። የእናታችንን ፎቶ ነው እኮ የዘቀዘቀችው። ማርያምን የእናታችንን ፎቶ ነው የዘቀዘቅሽ ግን እዚህ ሰው እያለ ልንገርሽ ነው ወንድ ሌ ደግሞ አይፎክርም። እኔ ይቅርታ አርጉልኝ እንጂ ልፎክር ምናምን አይደለም። እዚህ ላይ ቢመጣው እኔ በእህቴ በእናቴ ስለመጣች ነው እንግዲህ። የኢትዮጵያ ሕዝብ ከርቡ ነው የሚሰው ስለሚረዳ ችግር የለውም። እንዳልኳችሁ ስሜ በጣም ነው የሚጠፍታት በአዛኝቷ ደረጃ ባዛኝቷ እኔ እንሸልማለን፣ ፎጣ እንሸልማለን። ምን ችግር አለ? የሀገራችን ምርት አለ። አብሽር እንዳይከባችሁ፣ እንሸልማለን ደግሞ ፎቶ ወር ተው አትሳደብ፣ እለዋለሁ ተው። ግን አይሰማኝም፣ መስማይ ነው ምክንያት። አሁን ችግር የለውም። ድንግል ማርያም ጭራሽ ምን ቻይና ራሷን ደሞ ረበስ አንድ ኦሮሞ አንገቷን ቆርጦ ቢጥላት አለች እኮ ራሷ ከአንቺ ውጭ የሚቆርጠኝ የለም፣ ካስቆረጥሽኝም ራስሽ ነች። ስሚ የኢትዮጵያ ሕዝብ ይስማ በቀጥታ በላይብ ብዬ ነው እኔ ላይ እንደምታውቀኝ ብዙ ጊዜ አልገባም፣ ብዙ አልገባም፣ እንደምታውቁኝ ነው ቪዲዮ ነው የምለው። እና በጣም ጥቅሟ ስለቀረ ስለዚህ በእያንዳንዱ ሀያ አራት ሰዓት አንቺ ሕፃን የሚጎርሰውን ልጅ የጎረሰውን እንኳን የምታነሽ ራ

እኔ ስድስት ኪሎ ምግብ እየሰራሁ አይተሽ ሰው ስለሚከታተለኝ ስለሚወደኝ አይተሽ ነው የመጣሽ። እሺ፣ ሌላ ጥያቄ አለ። ለምን ሌሎችን እንደኔ አንስተሽ አንደ ስራ አበረታተሽ አብራችሁ እንደዚህ አላገሻቸው አብታባር ውስጥ ወገን ታብታብ ሸር እያደረጋችሁ፣ ስለዚህ ስልዮ አንደኛ እኔ ምን እንዳደረግኳት ብቻ ነው ማወቅ የምፈልገው። በቃ ምንድን ያደረግኳት እንዲህ በአዛኝታ የሰው ልጅ እኮ ግድ ግን የልጅና አራት አመት ሙሉ ማሳደድ ምን ማለት ነው? ጭራሽ እዚህ አዲስ አበባ ስለምንሆን ከብሄር ብሔረሰብ ጋር አንድ ስሰላሲሚሚሽሽሽሽ አልልም። አንቺ ኮ የአጋንንት መጫዋች አለሽ። በቃ አጋንንት እንደፈለገ ነው የሚጫወተው። እግዚአብሔር አንድ ሰው እምነት ያለው ሰው ሙስሊምም ይሁን ፒንጤም ይሁን ክርስቲያንም ይሁን ጆባ ምንም የአምልክ ምንም እምነት አለኝ ብለው ካሰበ

እግዚአብሔር ልቅም አድርጎ ነው የሰራኝ። ምንም የጎደለኝ ነገር የለም። ማር አለ፣ ቅቤ አለ። ማር ቅቤ፣ ፎጣ ስሙኝ። ቢስ አልጨረስኩም። ታብታብ ሸር እያደረጋች ታ አልጨረስኩም። ነገርን አምርዶ ህልና አላምጡ ግን መንገር እፈልጋለሁ። አልሰድባት ንጫታሉ። ሌላው ደግሞ ጨርሳ ጨርሳ ዙራ ዙራ ዙራ ዙራ ማለት ነው። የት እንደዲስ ታውቃላችሁ። ጎጃም፣ ጎጃም በእኔ ጥሩ ነገር እንዲወራ እንጂ የምፈልገው በመጥፎ እንዲወራ አልፈልግም ያሳደገኝ ማህበረሰብ ጎጃምም ሆነ ኢትዮጵያ እንዳጠቃላይ ያሰደገኝ ማህበረሰብ እንዲወቀስብኝ አልፈልግም። ከዚ እንዴት አንቺ የምትጠይኝ ምን አረግንሽ? እኔ እንዲሁ ምን አረግኩሽ? በቃ አብረሽ ነው ጨፈለግሽ እኮ ሀገሩን። ስንት ጀግና የሚያበቅል ሀገር በእኔ የተነሳ በመሰደው በጣም ነው ማዝ። ነው እግዚአብሔር በእኔ በአንድ ተራ ሰይጣን አንተ ነው ኩበታ አስረግጨ ነው እኛ ፊልተራ እንቀባ ሜካፕ እንቀባ። እግዚአብሔር ይመስገን፣ ይህ ውበት ኢትዮጵያዊ ውበት ነው። በነገራችን ላይ ጠዋትም ማታም የምታየው ውበት ነው። እግዚአብሔር ይመስገን። ስለዚህ ባለው ሌላው እኔ መሳደብ ካለብሽ ከዚህ በኋላ እኔን ራሴን እንጂ አካባቢንም ሆነ ሀገሬን አትሳደል። ስንት ጀግና እንዳልኩሽ፣ ስንት አለምን የሚያስተዳድር እኮ የጎጃም ገበሬ ነው አይደል እንደ ማንኛውም ነጭ ጤፉን እያመረተ መሳደብ ካለብሽ ደግሞ እኔን አገሬንና ልጄን ለቀቅ አድርጊ። እኔ ኢትዮጵያዊ ነኝ እንዳልኩሽ፣ በዘር በጎሳ በጎጥ ማመሰው አይደለሁም። መሬቷ ደግሞ አሳድገኛለች። መሳደብ ካለብሽ ብቻ እና አንቺ እ ለቤተሰቦችሽ አልኩሽ አንድ መቶ ሺህ ብር ሁለት መቶ ሺህ ብር ሦስት መቶ ሺህ ብር ትልኪና በእኔ አካውንት ደረሰሽኝ ደረሰኝ ትይና ከዛ ምንድን ነው የምታረጊው? አምስት ሺህ ብር ወይ አራት ሺህ ብር ለራሴ አምስት ሺህ ብር ወይ አራት ሺህ ብር ወይ ደግሞ በጣም ካዛዘምብሽ አስር ሺህ ብር ትሰጭና ሌላውን እልክልሻለሁ መልሼ። ይኸው ውሸት ነው። እንደዚያ እስኪ እኔ በጣም ነው የማምንሽ ብላት፣ እንዴት እንደማምናት ምንም እውቀቱ የለኝም እኔ ዛን ጊዜ። አሁን ግን በራሴ እየሠራሁ ስለሆነ

እንትን እኔ ደረሰኙን ለህዝብ እያሳይች አረ ምንም አምንሻለው ችግር የለውም እያልኳት ደረሰኙን አሳየች እና ወደ ቤቱ ይቻላሉ በራሷ መስራት ጀመረች። ይሄ ሁሉ ምን አስፈለገ? ህዝቡ የዛኔ በጫራታ መቤት ደህና ብር ማግኘት አለባት ሲል ማለት ነው። ሽጭ አስረክብያለሁ ብለሽ ብዙ ሞከርሽ፣ ግን እግዚአብሔር ይመስገን። እግዚአብሔር እኮ አይትልም። ቤተሰቦች ያን ሁሉ ከዛ በልጀ ስትመጭ ነው ሀና የዋንስ ህዝጎጅ እየጋ ህጅን እንደዚህ እንደዚህ እንደዚህ እያለች ነው ብዬ ስራ እየሰራው ነው። አንቺ ግን አራት ዓመት ሙሉ ያልፈነቀልሽው ድንጋይ የለም። አንድ ነገር አስረግጬ ምን እነግርሽ? እኔ ምንም ብትሳይ ምንም ብታደርጊ አንድ ነገር ስላላደረኩሽ ማለት ብዝቺ ምን ብትይ ምን